ይህ አይነቱ የዘንድሮ የትራምፕ አክብሮታዊ ግብዣ ግን የቀናነት አይደለምና፣ ጀግናው የቡርኪና ፋሶ ጥቁር መሪ ፕሬዚዳንት ካፒቴን ኢብራሂም ትራኦሬ የትራምፕን የግብዣ ሰነድ፣ የኋይት ሀውስን የግብዣ ጥሪ ወረቀት ሪጀክት አድርጎታል። ዶናልድ ትራምፕ ትራኦሬን ወደ አሜሪካና ና እንነጋገር የሚል የጉብኝት ግብዣ አቅርበውለት ነበር። ትራኦሬ ግን ይቅርታ፣ በጣም ስራ ላይ ነኝ፣ መምጣት አልችልም። ምክንያቱም አሁን ሙሉ ትኩረቴ የልማት ስራዎች ላይ ነውና ለጉብኝትም እርስዎን ለማነጋገርም የሚበቃ ጊዜ የለኝም፣ ቢዚ ነኝ ሲል ነው ግብዣቸውን ውድቅ አድርጎ የመለሰው። ልብ አድርጉ፣ የሀያሏን አገር የአሜሪካን መሪ የፕሬዚዳንት ዶናልድ ትራምፕን ግብዣ ነው ጀግናው የቡርኪና ፋሶ መሪ ፕሬዚዳንት ካፒቴን ኢብራሂም ትራኦሬ ሪጄክት ያደረገው። መላው የአፍሪካ አገራት መሪዎች ተንበርክከው የሚለምኗትን አገር የአሜሪካን መሪ ግብዣ አልችልም ቢዚ ነኝ ብሎ የመለሰ የመጀመሪያው የዓለማችን መሪ ነው ትራውሬ። እንዲህ አይነት በራስ መተማመን የተሞላበት የአልችልም ይለፈኝ ምላሽ ለአሜሪካ የሰጠ መሪ በዓለማችን የመሪነት ታሪክ ታይቶ አያውቅም። ጭራሽ በአፍሪካዊ አገር መሪ የማይታሰብ ተብሎ የማያውቅ ነው። ትራውሬ ግን አደረገው። ዌን ካፕቲን ትራውሬ ፍላትሊ ሪፊዝ ቱ ሪስፖንድ ትራምፕስ

ትራኦሬ ይህን ሲመልስ ከአሜሪካ በኩል የጠበቀው ምላሽ ያው የተለመደው ማስፈራሪያ ነው ለቡርኪናፋሶ ዜጋ አሜሪካ ቪዛ አትሰጥም የቡርኪና ፋሶን ስደተኞች አትቀበልም የሚል የተለመደ ምላሽ ትራኦሬ ግን ለዚህም መልስ አለው የቡርኪና ፋሶ ዜጋ አገሩ እየለማች ነው ለምን ይሰደዳል የሚል ትራኦሬ ከዚህ በፊት ባደረገው ንግግር እነርሱ ወደ አፍሪካ ሲመጡ ቱሪስት እኛ ወደ እነሱ አገር ስንሄድ ስደተኛ እንባላለን ነገር ግን ከዚህ በኋላ እኛም እንደነሱ የራሳችን መመዘኛ ይኖረናል ብሏል እናም ትራውሬ በዚህ በትራምፕ ምላሽ አልደነገጠም አንሰደድም ሆነ መልሱ አሜሪካ ደግሞ የቡርኪናፋሶን ዜጋ ብቻ ሳይሆን መላውን አፍሪካዊ ስደተኛ ላንቀበል እንችላለን የሚል ምላሽ ሰጥታለች ትራውሬ ለዚህ መልስ የለውም መልሱ መስራት አገሩን ማልማት ብቻ ነው የሚለማመጥበት ምክንያት የለውም እርዳታ አይፈልግም ብድር የለበትም። ስለዚህም አይለምንም። አገሩን ከቀየረ ደግሞ እየቀየረም ነው ዜጎቹ የሚሰደዱበት ምክንያት አይኖርም። እናም ሁሌም እንደምንለው አስደማሚ የልማት ስራውን ትራውሬ ቀጥሏል። እነሱም የማስገደል ሙከራቸውን ቀጥለዋል። The rise of Ibrahim Traore and Burkina Faso's industrial revolution, a beacon for Africa.

የምግብ ሉዓላዊነቱን አረጋግጧል። ዘላቂነቱን ለማረጋገጥም እየሰራ ነው። አንዲትን ደሃና ጎስቋል አገር በሁለት ዓመት ተኩል ውስጥ በየዘርፉ አልምቶ ከሀያል አገር ተርታ ሊያሰልፋት እየታተረ የሚገኝ መሪ ነው እና አልመጣም፣ አልችልም አለ። ይህ የትራምፕን ግብዣ ወረቀት ወደ ቆሻሻ መጣያ ቅርጫት ማስገባትና የሃያላን አገር መሪ የትራምፕን የግብዣ ጥሪ ሪጀክት የማድረግ ጉዳይ ደግሞ ሌላ አቧራ አስነሳ። ለእኛ ክብር የለህን? ብለው አበዱ። እንዴት አሉና አሜሪካ። ትራኦሬ ደግሞ ምን፣ እንዴት አለው? ስራዬን ትቼ መምጣት አልችልማ ሲል መለሰ። አሜሪካ ቀጠለች። እንዴት በአሜሪካ ተጋብዞ አልችልም ማለት ይቻላል? ይህ አልተለመደም። እንግዲህ ወደፊት ይለመድ ይሆናል። ክቡር ፕሬዚዳንት፣ አር ዩ ሲሪየስ? የስ ሚስተር ፕሬዚዳንት፣ አም ሲሪየስ እኮ። እንዴት፣ ምን እንዴት አለው? እንደምታውቁት ለቤት አልባ ዜጎች ነፃ ቤት እያስገነባሁላቸው ነው ግብርናውን ለማዘመን የገዛዋቸውን ዘመናዊ ትራክተሮች ለገበሬዎች እያደልኩ ነው። የአገሪቱን አቧራማ መንገዶች ዘመናዊ አስፓልት እያስደረግኩ ነው። በዚያ ላይ ዘመናዊ የሀዲድ ዝርጋታ ስራውን መቆጣጠር አለብኝ። አዳዲስ ፓስታና መኮረኒ ፋብሪካዎችን፣ ቲማቲም ማቀነባበሪያዎችን ወደ ስራ አስገብቻለሁና ውጤታማነታቸውን በየዕለቱ መከታተል አለብኝ። አዲስ የወርቅ ማቀነባበሪያ ካምፓኒ ማቋቋሜንም ያውቃሉ። እሱም ወደ ሥራ ገብቶ በአሁኑ ሰዓት በቀን 400 ኪሎ ግራም ወርቅ እያመረትን ነው። እሱንም በየሰዓቱ መጎብኘትና ሰራተኞቹን ማበረታታት አለብኝ። ለወርቅ ካምፓኒ ስራው የሚሆኑ ተክሎችን እየተከልኩ እየተንከባከብኩም ነው። በዚህም ላይ እናቶችና ሕፃናትን እንዲሁም መላውን ዜጋ ነፃ ሕክምና የሚያገኝበትን ዘመናዊ ሆስፒታል ለማስመረቅ ዝግጅት ላይ ነኝ። የዩኒቨርሲቲ ግንባታውም ስላለቀ የገዘዋቸውን ዘመናዊ ቁሳቁሶች ለተቋሙ ማስረከብ አለብኝ። አዲሱ ዓለም አቀፍ የምርምር ተቋማችንም በመገንባት ላይ ነው እና ግንባታው ምን ደረጃ እንደደረሰ ማየትና መከታተል አለብኝ። ምን አይነት ቁሳቁስ እንደጎደለ ማየትና ማቅረብ አለብኝ። ሰራተኞቹን እየዞርኩ አይዟችሁ ማለት አለብኝ። ምን ይሄ ብቻ፣ እየተገነባ ያለውን ዘመናዊ ኤርፖርትም የግድ መጎብኘት አለብኝ። የጨርቃጨርቅና የዘመናዊ አልባሳት ፋብሪካውም ወደ ስራ ስለገባ ልብስ ፋብሪካውን መጎብኘት የጥጥ ፋብሪካ ኢንዱስትሪውን ከአልባሳት አምራቹ ፋብሪካ ጋር አዘምኖ ማስተሳሰር ይጠበቅብኛል። እንደሚያውቁት የናንተን ሰልባጅ ወደ አገራችን እንዳይገባ ከልክለናል። ስለዚህ በራሳችን ዘመናዊ አልባሳት ለመዘነጥ የግድ ልብስ ፋብሪካዎችን ማጠናከር አለብኝ። እንዲሁም የሕግ ታራሚ የሆኑ ዜጎች ያመረቱትን የሰብል ምርት ማየትና ማበረታታት አለብኝ። በዚህም ላይ የምድር ውስጥ ኦይል ፓይፖችን እየዘረጋውና እያዘረጋው ነው። ይህንንም የግድ ቦታው ላይ ተገኝቼ መቆጣጠርና ማቅረብ ያለብኝን በሚሊዮን የሚቆጠሩ ፓይፖች ማቅረብ አለብኝ። የአሳ ምርታችን በእጥፍ እያደገ ስለሆነ የግብርና ባለሙያዎችን ሄጄ ማመስገንና ማበረታታት አለብኝ። ዘመናዊ አውቶሞቢል ፋብሪካውም የኔን ክትትል የሚፈልግ ነው። ለአገር በቀሉ ተሽከርካሪ ምርታችን አስፈላጊ ማቴሪያሎችንም በማምረት ላይ ስለሆንኩ በምን ጊዜ ወደ አሜሪካ ልመጣ እችላለሁ? ይቅርታ ያድርጉልኝ ክቡር ፕሬዚዳንት አልችልም። ግብዣውን አልተቀበልኩም፣ ሆነ መልሱ። አይደለም አሜሪካ መጥቼ እርስዎን መጎብኘት፣ እርስዎ እዚህ ቢመጡ ራሱ ኤርፖርት ተቀብዬ ወደ ቤተ መንግስት ወስጄ እርስዎን ለማነጋገር የሚሆን ጊዜ የለኝም የሚል ሆነ መልሱ። በዚያ ላይ የደህንነት ስጋት አለብኝ። እናንተ ራሱ እሱን ለገደለ ሰባት ሚሊዮን ዶላር ብላችሁ የመደባችሁ መሆኑን እኔም ህዝቤም እናውቃለን። እሱን አይነት ሙከራዎች ለማክሸፍ መጠንቀቅ አለብኝ። ስለዚህ እንዴት ልመጣ እችላለሁ? እኔ እንደ ሌላው አፍሪካዊ መሪ ልለምንና ህዝቤን ለምኜ ላበላ ስልጣኔ አልያዝኩም። ስልጣኔ ያዝኩት ህዝቤን በራሱ የተፈጥሮ ሀብት ተጠቅሜ ከድህነት ላላቅቅ ነው። የአገሬን የተፈጥሮ ሀብት ተጠቅሜ የህዝቤን እውቀት፣ ችሎታና ጉልበት አቀናጅቼ አገሬን በየዘርፉ ማልማትና ማሳደግ ነው አላማዬ። ስለዚህ ማንም እየተነሳ ጉብኝት ብሎ በጋበዘኝ ጊዜ ብድግ እያልኩ የመሄድ ለማኝ አይደለሁም። ስለዚህ አልመጣም፣ ቢዚ ነኝ ነው ሲተነተን። በእርግጥ ትራኦሬ ቃል በቃል ይህን አላለም። ነገር ግን ቢዚ ነኝ አልችልም ብሏል። ይህም ብሎም ሪጀክት የሚል መልእክቱን ወደ ዋይት ሐውስ ልኳል። የግብዣ ሰነዱንም ወደ ቆሻሻ መጣያ ቅርጫት ወርውሮታል። እንደ አፍሪካን ዌብ ዘገባ ከሆነ ከዚህ የግብዣ ጥያቄ ወረቀት ውድቅ መደረግ በኋላ ፕሬዚዳንት ትራምፕ ማመናቅቷቸው ለትራኦሬ በቀጥታ ደወሉለት። እሱ ግን ዘጋባቸው ይላል። ደግመው ደወሉ፣ ተዘጋባቸው

ትራኦሬ ሌተቀን እየሰራና እያሰራ አገሩን ቡርኪና ፋሶን በየዘርፉ እያሳደገ እያስመነደገ ያለ መሪ ስለሆነና ምንም ትርፍ ጊዜ ስለሌለው ነው። ትራኦሬ ምን ያህል ቢዚ እንደሆነ ለመረዳት ደግሞ በሁለት ዓመት ተኩል የስልጣን ቆይታው የሰራውን ስራና ያስገኘውን ውጤት ማየት ብቻውን በቂ ነው። ስትራቴጂክ ፕሮጀክት

አይደለም እሱን ለማስገደል ሌት ተቀን ለሚታትሩት ለምዕራባውያን መሪዎች የቤተ መንግስት ጉብኝት የሚሆን ጊዜ ለምግብ የሚሆን በቂ ጊዜ እንኳ የለውም። ስለዚህ ይህን መሪ ምንም በለው ማንም በለው ለዚህ ነው የማድነቂያ ቃል የጠፋለት ጀግና ጥቁር አፍሪካዊ መሪ ብለን ደጋግመን የምናወድ ሰው አይተና እናውቅማ። ለእኛ ለአፍሪካውያን እንዲህ አይነት መሪ በእርግጥ ብርቃችን ነው። ይህን የአሜሪካ ግብዣ ያልተቀበለ የመጀመሪያው አፍሪካዊ ወጣት መሪ ምናልባትም የመጨረሻው ጥቁር አፍሪካዊ መሪ ፕሬዚዳንት ካፒቴን ኢብራሂም ትራኦሬ፣ ለማኝ አፍሪካዊ መሪዎች ያልወደዱት ልመናን የማይናፍቁ ጀግኖች ብቻ የሚያደንቁት፣ የሚወዱት፣ የሚደግፉት እስካሁን ለማንም ያልተንበረከከ አገሩን በየዘርፉ እያለማ እያሳደገ ያለ በዘመናችን ልናየው የታደልን ጥቁር አፍሪካዊ መሪ ወጣቱና ወንዳ ወንዱ ልበሙሉ ጀግና ጥቁር አፍሪካዊ መሪ ፕሬዚዳንት ካፒቴን ኢብራሂም ትራኦሬ በአጭር ጊዜ የስራ ውጤቱ ሕዝቡን ከድህነትና ከልመና ያላቀቀ፣ አገሩን በየዘርፉ ነፃ ያወጣ፣ የምግብ ዋስትናዋን ያረጋገጠ፣ ዘላቂና ስር ነቀል ለውጥ ያመጣና እያመጣ ያለ ስራው በገሃድ የሚታይና እየታየ ያለ፣ በዚህ ጀግና ተግባሩም መላው የዓለም ሕዝብ ያጨበጨበለት የአፍሪካ አገራት መሪዎች ግን ያልተቀበሉት። አፍሪካውያን መሪዎች ለምን አልተቀበሉትም? የሚለው በእርግጥ የሚያሳምም ጥያቄ ነው። እነማን ናቸው ያልተቀበሉት? እነማንስ ተቀበሉት? የተቀበሉት ማሊና ኒጀር ናቸው። ያልተቀበሉትና ልማትህን አቁም እያሉ ያሉት ደግሞ ሃምሳ አንድ የአፍሪካ አገራት መንግስታት ናቸው። ይህንንም በቀጣዩ ቪዲዮ በሰፊው እናስቃኛቸዋለን። ማሊ፣ ኒጀር እና ቡርኪና ፋሶ ግን ከአንድነት ወደ ውህደት እየመጡ ነው ከትራኦሬ ጎን ቆመው ዓለም አቀፍ ስምምነት አድርገው ድንበር አልባ ሀገራት ሆነው አንድ ገንዘብ እየተጠቀሙ ነው። እንዴት የሚለውን ነው በቀጣዩ ቪዲዮ የምናየው። ክቡራን የቻናላችን ቤተሰቦች ስለ ኢብራሂም ትራኦሬ ምን ተሰማችሁ? ሐሳብና አስተያየታችሁን በኮመንት አጋሩን። በእኛ በኩል አፍሪካ በራሷ መቆም እንደምትችል በተግባር ስላሳየህን እናመሰግናለን። ፈጣሪ ይርዳህ እያልን ለዛሬ አበቃን። ሌሎች አስደማሚ ስራዎቹን የሚመለከቱ ዘገባዎችን ይዘን እንመለሳለን። ቻናላችንን ሰብስክራይብ ማድረግ አትርሱ። ይህን ቪዲዮን ብዙዎች እንዲመለከቱት ላይክና ሼር አድርጉት። ስለ አብሮነታችሁ በድጋሚ እናመሰግናለን። በሰላም ቆዩን።